በእነዚያ በኩል ተገናኝተን መነጋገር ነው። አሁን አንተ ይሄንኛውን ተወስናለህ ተብሎ ነው ኤክስፔክት የሚደረገው። በእኛ በኩል ኦልሬዲ ሳይን ተደርገን የምንጠብቀው ያንተን ስልክ ነው። እንዴት እንገናኝ፣ መቼ እንገናኝ፣ ማን የሚያመጣቸው ያው ሰራዊቱ ነው። ጥናችሁን ጠብቆ ያንተን ደረጃም አውቃለሁ። እኛም እዚህ ያለው ነገር በግል አይደለም ግን መንደርደሪያ ነገሮች ይኖራሉ እሱ ቀጣይ የሚሆን ነገር ነው ግንኙነቶች በዚህ ደረጃ በጥንቃቄና በሚስጥር እያያዙ አንተም በሚስጥር የያዘው እንደው ከሚመለከተው አካል ጋር ሚስጥራዊ ግንኙነት ልታደረግ ትችላለህ ከራስህ እኔም እንደዛው አርገን በከፍተኛ ሚስጥር የያዘው ይህን ጉዳይ ኮንሰርን ላላቸው ሰዎች በሚስጥር ያዝ እኔም ለያዝ የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለውን ወደዛ የምንመጣበት መጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዝሮ ዝሮ እስቲ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ረገብ አድርገን አርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም። የአሁን ያለበትን ደረጃ ያሳውቅ። እሺ፣ እሺ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 እንደታወቀ እና በዛኛው ቻናል በኩል ስለምናውቅ አሁን አንደጋ እንዴት እንገናኝ፣ መቼ እንገናኝ የሚለውን ለማውራት ኢቨን አሁን ቁጭ ሁለት እየጠበቅ ነው ያለ ነው። በተለያየ ቦታ ሆነን ማለት ነው። የዚህን ስልክ ውጤት የሚጠብቅ አካል አለ። በየት ባልከው በዛ በሚስጥራዊ እንትኑ ማለት ነው። መንግስታዊ ውይይት ነው። መንግስታዊ ውይይት ስናደርግ እንዴት ይመራል፣ ጥያቄ ይኖራቸዋል፣ ጥያቄያቸው እንዴት ይመለሳል የሚለውን እናንተም ይዛቸው የምትቀመጡት የምትመጡት ጥያቄ አለ። እኛም ፖስፕሮባሊ የምታነሱት ላይ ተመትብተን ምንፈታው ማለው የምናቀርበው የምንነጋገረው ነገር ይኖራል። ይሄ ጉዳዩ ዞሮ ዞሮ አዋጭ አይደለም። የሄደበት ሄዶ ያከሰረው እንዲሰራ አይታችሁታል። ያጠፋውን ጥፋት አይታችሁታል። የትም ስለማይደርስ ከዚህ በላይ መቆየቱ አስፈላጊ ባለመሆኑ በፍጥነት ወደ እንትን ወደ መደበኛ ውይይት መግባት ያስፈልጋል። ያ መደበኛ ውይይት እስከ መጨረሻው ድረስ ሚስጥር አይለ የሚሆነው የተስማማልባቸው ጉዳዮች ዲክሌር እስከሚደረጉ ድረስ ማለት ነው። ሚስጥሩ ደግሞ የሚጠበቀው ጥቅሙ ለእናንተ ነው። እኛማ ያው ከመጀመሪያው ቀን ጀምሮ የሰላም ውይይትና ጥር እያደረግን ስለሆነ አብዱ ሴን የሚባለው ሰውዬ ከከሌ ጋር ተነጋገረ ተወያየ፣ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ሚስትራዊነቱ ሂደቱን እንዳይረብሽ ከዛም፣ ከግራም ከቀኝም ቆሻሻ ነገር ገብተውበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን እንትን ማድረግ አለብን። መከላከል ሶ እንትን ይፈልጋል ማለት ነው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 ምንም ማድረግ አንችልም፣ አሁን ባለው ኃይል አሰላለፍ። እናንተ የራሳቸው ኃይል አሰላለፍ አለ። የእኛ የራሳችን የብልጽግና የሚታወቅ የመንግስት ስልጣን የያዘ ኃይል አሰላለፍ አለ። እሱም ተጠቅሞ ውስጥ ገብቶ እዚያም እዚህም የሚለቅጣለ እሱ በተገኘ ሰዓት ይቆረጣል። አሁን ግን የእኛ ቡድኑ ሚስጥር አይሆን እንጂ፣ ሚስጥር አይሆን ርዕሰ መስተዳድሩ እንትን ቡድን ሰይመው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 ምናልባት ከረቡዕ ከአሙስ ለታ ጀምሮ ለዚህ ስራ ሌላ ነገር አቁበን እየጠበቀ ነው። እንግዲህ እናንተ ስልክ ማለት ነው ለዚህ አንድ ሳቤን እንድታገኝልኝ። አሁን ንግግር እያደረግን ያለ ነው። የጎንደሩስ የህዝባዊ ሰራዊት ላይ ያለው የሁሉን ህዝባዊ ሰራዊት ማነ ህዝባዊ ድርጅት የሚባለውን የሸዋውን ህዝባዊ ድርጅት የሚባለውን መረጃና ህግኝነት ሰውዬ እሱ እነሱ ወክሎ የሚያስፈልግ ጉዳይን ይዞ ይመጣል የሚል ሚስትራዊ የሆነ ህጋዊ ንግግር ነው። ናንተ በድርጅቱ የሰጠኝ ሀራሽነት አለ። በዛ ሌብል ነው ማናገር እንደ ድርጅት ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው። የማገናኝህም ሰው የአንተን የመረጠበትና ምን ምን ምን እናርግ የሚለውን ሊያወያይህ አሁን አንተ ጋር እንነጋገራለን። ከዛ በኋላ ሰዎቹን አግኝተን ሰራዊቱ በሚያመቻቸው ናችሁ፣ ያው ደህንነታችሁ ተጠብቆ በሰላም ገብታችሁ ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል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 ያንን ነገር በስነ ስርዓት እንዴት ማነጅ እናርግ የሚለው ወሳኝ ነጥብ ነው። አንተ በምታስበው ደረጃ ክልላችሁ ሰርጎ ገብነት ብቻም አይመስለኝም። መንግስት ሳይ መዋቅርን የተጠቀመ ክልሉን ጦርነት ቀጠና ውስጥ ማድረግ የሚፈልግ ቡድንም እንዳለ እንረዳዋለ። እኛም ውስጥ አለ፣ ወሎ ውስጥ አለ፣ ጎጃም አለ፣ ሸዋ አለ፣ እንደዚሁም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 አንት ነውሩምውስጥ ላአውዳርጌ ባካስተ ሌላ የለውአሁት ነው አቤታቤ ዝሮ ዝሮበቃ የጀስት መደላደል እንዴት እንፍጠር የሚለውን አንድ ለሶስት ተብለው ተቆጥረው ሀሳቦቹ አሁን እኔ ሪአክት የማድደረግባቸው ሀሳቦች መኖር መቻል አለባቸው።

ይሄ መጨረሻ ተሂዶ ውጤት ሲኖረው ነው። ይሄ ዛሬ አይደረግም እኮ ግን፣ ለደህና ሞር ሴኩር ዳርገው። በጣም ላንተ ደህንነት ሲባል የምታሳውቀውን አካል ብቻ ለእናንተ ለናንተ ደህንነት መዋቅር ባታሳውቀው፣ ግን አንተም ፕሮቴክት ለሚያደርግ የፌዴራል አካል አሳውቀው። ያው ይገባሃል ለማን እንደሆነ። ዙሮ ዙሮ በዛ ደረጃ ከፍ ባለ ሌብል ያዘውና እንቀጥልበታለን። ጥሩ። ከዛ መቼ ታገናኘኛለህ? እንደሰራልኝ የእሱ ስልክ እንደሰራ ግንኙነት እንፈጥራለን። ከአሁኗ ሰዓት ጀምሮ እሱን አንድ ላይ ስላልሆነ ማለት ነው። ኦኬ እና ችግር ያ እንግዲህ እኛ አሁን ከማክሰኞ ማን ነው፣ ከሐሙስ ጀምሮ ሌላ ነገር ፈንይን ስለሆነ የይዘን የተቀመጥነው እና እየጠበቅ እየተበቀ ዘለዛ እንዲሆን የስምርታችን እንደና እንድናስተካክል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 አይኔን የገለጠልኝ በዚህ ደረጃ የሚረዳ ጽንፈኛ ወይም ሽፍታ አለ ወይ ብዬ አላምንም ነበረ። ሁሉም ተመሳሳይ ነገር፣ ሁሉም ቅጥረኛ ይመስለኝ ነበር። በተለይ በዚህ በዚህ በወሎ በኩል ያላችሁት ምን እንደተደረገ፣ በቲፒኤልኤፍ ምን እንዳደረገ እያወቃችሁ ከቲፒኤልኤፍ ጋር ቁማችሁ ከቲፒኤልኤፍ መሳሪያ ተቀብላችሁ ወሎ ያለ ውጊያ ማረጋችሁ በጣም ያንገሸግሻል። ኛ ደግሞ እንድንጠየፋችሁ አድርጓል። እውነት ለመናገ እኔ አሁን ከዛ የዘለለ ና ፈቀቅ ያለ ሀሳብ በመያዝህ በግሌ ደስተኛ ነኝ። ብቅ ያደረገው የድርጅት የምናምን ያላችሁት ጥያቄ አለ። ብቅ ያደረገው እሱ በውይይቱ የምናየው ነው። በውይይቱ የምናየው ነው። መቼም ኢንፎርማሊ ኢንፎርማሊ ሀሳብና አቋም መረጃ ይኖረሃል። እኔ ላመንኩበት ነገር ማመን ብቻ በአመንኩበት ባመንኩበት ልክ መቆም ስለሆነ እኔ አሁን ከብልጽግና ውጭ ሌላ ማመትረው ድርጅት የለም። የሌለው ደግሞ ያው ስለማምንበት አምኔበት ስለሆነ እየሰራሁ ያለውን ተሻለው አማራጭ በብልጽግና ነው ብዬ ስለማምን ነው። እዛ ውስጥ እንክርዳድ የለሙ ሞልቷል።